ሰላም፣ ሰላም፣ ሰላም እንዴት ናችሁ ውድ የዜና አርሰናል ተከታዮቻችን በሙሉ። ይህ ቻናል አዲስ ቻናል ስለሆነ የእናንተን ድጋፍ ይፈልጋል። ቻናሉን ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮን እስከ መጨረሻው ድረስ ተከታትላችሁ ላይክ ማድረግ በፍጹም እንዳትረሱ። ለዛሬ በርካታ የአርሰናል መረጃዎችን ይዘን መተናል። እስከ መጨረሻው ድረስ ተከታተሉን። የመጀመሪያ መረጃችን የምናደርገው ደግሞ ማርቲን ዙቢሜ እንዲ የተለያዩ ጥያቄዎችን ተጠይቆ የተለያዩ አስተያየቶችን መስጠት ይችሏል። ምንድን ነው ያለውን እንመልከት። በተለይም ለምን በርካታ ክለቦች ሲፈልጉ ለምን አርሰናልን መረጥክ ተብሎ ተጠይቆ ነበር። አዎ አርሰናልን የመረጥኩበት ምክንያት ሚካኤል አርቴታ ነው። ምክንያቱም ደግሞ ሚካኤል አርቴታ ደወለልኝ። ከዛም በኋላ እሱ ይገርማቸዋል፣ አሳማኝ ሰው ነው። እሱ ምንም ብሏችሁ? ሳታምኑ አትቀሩም። እሱ ፕሮጀክቱን አስረዳኝ እኔም ደግሞ በሚገባ ተቀበልኩኝ። ወደ አርሰናል በመምጣቴም እጅግ በጣም ደስ ብሎኛል። በሚኬል አርቴታ በመሰልጠኔም እጅግ በጣም ደስተኛ ነኝ። እንኳንም የዛን ሰዓት አዎ አልኩት የሚልንም አስተያየት መስጠት ችሏል። ዙቢሜንዲ እንግዲህ እንደሚታወቀው ማርቲን ዙቢሜንዲ በሪያል ማድሪድ በሊቨርፑል በተለይም ወደ ሊቨርፑል ለመሄድ እጅግ በጣም ተቃርቧል ተብለው ሲነሳ የነበረ ተጫዋች ነው። ነገር ግን በስተመጨረሻም ማርቲን ዙቢመንዲ ወደ አርሰናል መምጣቱ ተረጋግጦ ያለ እንግዲህ የተጫዋች እጅግ በጣም ግሩም የሆነ ተጫዋች በተለይም በባለፉት ጨዋታዎች ለምሳሌ ቢያንስ እንኳን በባለፈው ሳምንት በነበረ ለመጨረሻ ጊዜ ባደረግነው በዌስት ሀምን ጨዋታ ላይ ምን ያህል ድንቅ ብቃት እያሳየ እንደነበረ በማርቲን ወዴጋር ተቀይሮ ከገባ በኋላ መመልከት ችለናል። እንዲሁም ደግሞ በሌሎች ጨዋታ ላይ ደግሞ ቋሚ ሆኖ በሚጀምርበት ሰዓት ላይ የጨዋታውን ቴምፖ ይቆጣጠራል። መከላከሉ ላይ አሪፍ ነው፣ ማጥቃቱ ላይ አሪፍ ነው። ለአርሰናሉ ሁለት ግቦችን አስቆጥሯል። በተለይም የወሩ ምርጥ ጎል ተብሎላ መመረጥ ችሏል። የፕሪሚየር ሊጉ የወሩ ምርጥ ጎል ተብሎ የማርቲን ዙቢሜንዲ ጎል ከአይንክ ከኖቲንግሃም ጋር ያስቆጠ የነበረው ግብ የወሩ ምርጥ ግብ ተብሎ ተመርጦለታል። በአርሰናል ቤት እጅግ በጣም ምርጥ ጊዜን እያሳለፈ ነው የሚገኘው እንኳንም እኛን መረትከን እንኳንም አርሰናል ደወለልም እኛም ልንል እንወዳለን። እንዲሁም ደግሞ የሰጠው አስተያየት አለ። ምንድን ነው ያለው? በጣም ያስገረመኝ በፕሪሚየር ሊጉ ነው፣ በተለይም ምን ያህል ኳስ አስፈላጊ እንደሆነ ለፕሪሚየር ሊጉ ደጋፊዎች መመልከት እችያለሁ። ከዚህ ብዙ ግቦችን አይቻለሁ። እናም እሱ ብዙ ጊዜው ብዙ ጊዜ ጨዋታን የሚከታተሉ ደጋፊዎች አሉ። ደጋፊዎቹ እጅግ በጣም አስገርሞኛል። ከሳምንት ሳምንት እጅግ በጣም ጨዋታን እየጠበቁ ነው የሚመለከቱት። ለጨዋታ ያላቸው ፍቅር እጅግ በጣም አስገርሞኛል። ወደ ፕሪሚየር ሊጉ በመጣበት ሰዓት ላይ ፕሪሚየር ሊጉ ከባድ እንደሆነ በርካቶች ሲነግሩኝ ነበረ። እኔ ግን በሜዳ ላይ ከነበረው ከባድነት ይልቅ በስቴዲየም ዙሪያ ያሉት ደጋፊዎች ሞር ፕሪሚየር ሊጉን እንዲከብድ አድርጓል። ጠንካራ ቲም ነው ያለው በፕሪሚየር ሊግ እንዲሁም ደግሞ ደጋፊዎቹ እጅግ በጣም አስደማሚና እጅግ በጣም ጠንካራ ናቸው። በተለይም የአርሰናል ደጋፊዎች ከኔ ጋር አሪፍ ግንኙነት አላቸው። በተለይም ገና መምጣቴ ነው። ነገር ግን አሪፍ ግንኙነትን መፍጠር እችያለው የሚልንም አስተያየት መስጠት መስጠት ይችላል። እንዲሁም ደግሞ በምቾት እየተጫወትኩ እገኛለሁ። ነገር ግን ያቀላል ነገር አይደለም። ሪያል ሶሲዳት በነበርኩበት ጊዜ በግሌ እጅግ በጣም ትልቅ ስራ ስሰራ ነበር። እንዲሁም ደግሞ ሌላ የተለየ ባህል ነበረን በስፔን። ነገር ግን አሁን ላይ ወደዚህ ከመጣን በኋላ ባህላችን የተለያየ ነው። ያጫወት ዘቢያችን የተለያየ ነው። ትንሽ ከብዶኝ ነበር። ነገር ግን አሁን ላይ እየተላመርኩ ነው የምገኘው። የቡድን አጋሮች እጅግ በጣም ላመሰግናቸው እወዳለሁ። በተለይም በቶሎ ፕሪሚየር ሊጉን እንድላመድ እየረዱኝ ይገኛሉ። በዚህ አመት በርካታ ጨዋታዎችን እጫወታለሁ ብዬ አስባለሁ። በርካታ ጨዋታዎችን መጮት ብቻ አይደለም በአርሰናል ቤት የተለያዩ ቦታዎች ላይ እንደ መጮት ይሰማኛል ምክንያቱም ደግሞ ሚኬል አርቴታ ያንን እየነገረኝ ይገኛል። በስድስት ቁጥር ቦታ ላይ ብቻ እንደማልቀጠልና በስምንት ቁጥርን ቦታ ልነካካው እንደሚችል ሚኬል አርቴታ ነግሮኛል። በትሬኒንግ ሜዳ ላይም እየሰለጠንኩ እገኛለሁ። ከዚህ በኋላ በስድስት ቁጥር ቦታ ላይ ሁሌ ላጠብቁኝ ትችላላችሁ። በሌሎችም ቦታዎች ላይ ልጫወት እችላለሁ፣ ምክንያቱም ደግሞ በአርሰናል ቤት ኦልሞስት ሁሉም ማለት ይቻላል በተለያዩ ቦታዎች ላይ መጫወት ይችላሉ። እኔም በተለያዩ ቦታዎች ላይ መጫወት እችላለሁ። በቀጣይ ጊዜ በሌላ ቦታ ላይ ልታይም ትችላላችሁ። በዚህም ደግሞ ከሚኬል አርቴታ ጋር ተነጋግረናል፣ የሚል እኔም አስተያየት መስጠት ይችላል። እንዲሁም ደግሞ ስለ አርቴታ ምን ታስባለህ ተብሎ ጠይቁ ነበር። እሱ በእግር ኳሱ ያለ እጅግ በጣም ምርጥ አሰልጣኝ ነው። ሁሉንም ነገር መቆጣጠር ይችላል። ለእያንዳንዱ ችግር የተለያዩ መፍትሄዎችን ማምጣት የሚችል ግልጽ የሆነ እጅግ በጣም የማከብረው ለእኔ ምርጡ የሆነ አሰልጣኝ ነው። ምርጥ የሆነ አሰልጣኝ ነው። ወደ አርሰናል እንድመጣ ስላደረገኝ ደግሞ እጅጉኑ ላመሰግነው እወዳለው፣ የሚል እኔም አ አስተያየት መስጠት እችሏል። ማርቲን ዙቢሜንዲ እንግዲህ ማርቲን ዙቢሜንዲ አሪፍ ጊዜን እያሳለፈ ይገኛል። መልካምን ሁኒ ከዚህ በኋላ ምን እንመኝለታለን? ቀጣዩ መረጃችን የሚሆነው ደግሞ የአለን ሺረር አስተያየት ነው። አለን ሺረን እንግዲህ ተጠይቆ ነበር፣ ስለ አርሰናል ምን ታስባለ፣ ስለ አርሰናል ተብሎ ነበር። አርሰናል በዘንድሮ የውድድር ዘመን እጅግ በጣም ተለውጦብኛል። በተለይም በቤንች ላይ የሚያስቀምጣቸው ተጫዋቾች እጅግ በጣም አስገርመውኛል። ምክንያቱም ደግሞ ቋሚ ሊሆኑ የሚገቡ ተጫዋቾችን ነው በቤንች ላይ እያስቀመጠ ያለው። ይህም ደግሞ የሚያሳየው ምን ያህል አርሰናል እንደተለወጠ ነው። ለምሳሌ ያህል እንኳን በባለፈው ሳምንት ከዌስትሃም ጋር ያደረገውን ጨዋታ መመልከት ብቻ በቂ ነው። ምክንያቱም ደግሞ በባለፈው የውድድር ዘመን በየካቲት ወር ከዌስትሃም ጋር በነበረው ጨዋታ ላይ አርሰናል ተቀያሪ ወንበር ላይ የተቀመጡትን ተጫዋቾች ተመልከቷቸው ሄዳችሁ፣ አሁንም ደግሞ መለስ ብላችሁ ባለፈው ሳምንት ከዌስትሃም ጋር የነበረውን ጨዋታ ተመልከቱ። በቤንች ላይ የነበሩት ተጫዋቾች ሁለት ብቻ ናቸው፣ በዛ ጨዋታ ላይ ከነበሩት ተመሳሳይ ተጫዋቾች ሁለት ብቻ ናቸው እንጂ ሁሉም ተቀይረዋል። ይህም ደግሞ የሚያሳየው ምን ያህል አርሰናል እንደተለወጠ ነው። አርሰናል እጅግ በጣም ተለውጧል ብዬ ልናገር እችላለሁ። እጅግ በጣም ምርጥ የሆነ ቲም መስራት እችሏል። ወጣት ተጫዋቾች ናቸው፣ እንዲሁም ደግሞ ዋንጫን የሚበሉ አይነት ተጫዋቾች ናቸው። ከበረኛ ጀምሮ እስከ አጥቂ ድረስ እጅግ በጣም ልናጨበጭብላቸው፣ እጅግ በጣም ልናደንቃቸው የሚገባ ተጫዋቾች ነው ያላቸው። ተጫዋች ብቻ በቂ ሆን አደለም፣ አሰልጣኝም ያስፈልጋል። ሚካኤል አርቴታ ደግሞ ቡድን እየሰራ እራሱ ምን ያህል ለዋንጫ ተፎካካሪ እንደነበረ መመልከት ችለናል። አሁን ቡድኑን ጠንቅቅ አድርጎ የሰራ ይመስለኛል። ምክንያቱም ደግሞ በባለፈው አመት የተቸገረበትን የአጥቂ ስፍራ ተጫዋቾችን ቀርፏል ብዬ አስባለሁ። በክንፍ በኩልም በባህለ ሜዳም እንዲሁም ደግሞ በዘጠኝ ቁጥር ቦታ ላይ ያለበትን ትልቅ ክፍተት በሚገባ ደፍኗል ብዬ አስባለሁ። በተለይም ኤቨሬቺ ኤዜ ወደ አርሰናል መምጣቱን ተከትሎ እጅግ በጣም በአርሰናል ቤት ለውጥን እየተመለከትኩ እገኛለሁ። እንዲሁም ደግሞ በአጥቂ ስፍራ ላይ ያለው ቪክቶር ዮከሬስም እጅግ በጣም ልናደንቀው ይገባል። ጎሉን ብቻ አትመልከቱ። ጎሉን አላስቆጠረም፣ አዎ ልክ ናችሁ። ነገር ግን ለብሩኑ እየፈጠረ የሚገኘው ስ ስፔስ እንዲሁም ደግሞ ለብሩኑ እየፈጠረ የሚገኘው ቻንስ እጅግ በጣም በዝምታ ሊታለፍ የማይገባ ጉዳይ ነው የሚለንም አስተያየት መስጠት እችሏል፣ አለን ሽረር እውነትም ነው። እንግዲህ እጅግ በጣም ለውጥን ተመልክቻለሁ፣ እኔም እናንተም እያስባለሁ። ምክንያቱም ደግሞ በባለፈው የውድድር ዘመን አርሰናል ከተቸገረበት ዋነኛ ነገር አንዱ ጉዳት ነው። ከዛም በኋላ ደግሞ ተጫዋቾች በጥሩ ፎርም ላይ በማይገኙት ሰዓት ላይ ቀይራችሁ የምታስገቡት ተጫዋቾች እጅግ በጣም አቋማቸው የወረደ ተጫዋቾች ነበሩ። በዛም ምክንያት እጅግ በጣም ተቸግሮ ነበር ባለፈው የውድድር ዘመን አርሰናል። ነገር ግን በዘንድሮ የውድድር ዘመን ኳሊቲያቸውን የጠበቁ ከተከላካይ ስፍራ አንስቶ ግብ ጠባቂ የአለማችን ውዱ ግብ ጠባቂ ነው ቤንች ላይ ያስቀመጥ ነው ኬፓርዚ ባላጋን ከዛም በኋላ ደግሞ ሌሎችም ተጫዋች እያያችሁ ብትመጡ አጥቂያችንን ብታዩ በቤንች ላይ የተቀመጡትን እንደነ ማርቲኔሊ እንዲሁም ደግሞ ሌሎች ተጫዋች ልትመለከቱ ትችላላችሁ። በተከላካይ ስፍራ እንደነ ሂንካፕ፣ ሜስኬራ፣ እንዲሁም ደግሞ ካላፊዮሪ ወይም ደግሞ ሌዊስ ስኬሊ፣ ቤን ዋይት በፕሪሚየር ሊጉ ልምድ ያላቸው ተጫዋች ነው ያሉት። ስለዚህም አርሰናል እጅግ እጅግ እጅግ በጣም በጣም አሪፍ የተሻሻለ ቲም ሆኗል ብዬ አስባለሁ እኔ በግል። የእናንተን ሀሳብ አስተያየትም ብታሳውቆኝ እጅግ ደስ ይለኛል። በቀጣይነት የምናገኘው ደግሞ አንድ መረጃ ነው። እሱ ምንድን ነው? አስገራሚ ቁጥራዊ መረጃን ነው እንግዲህ በቀጣይ የማቀርብላችሁ ገብርኤል ማጋሌሽና ዊሊያም ሳሊባ አብረው መጫወት ከጀመሩበት ጊዜ አንስቶ በተለይም በ2025 ማለት ነው፣ አንድ ላይ በተጫወቱበት ሰዓት ላይ ሁለቱም እኩል በተሰለፉበት ሰዓት ላይ ከሃያ አምስት ወይም ደግሞ ከ2025 አንስቶ እስካሁን ድረስ በክፍት ጨዋታ ወይም ደግሞ በኦፕን ፕሌ የተቆጠረባቸው ግብ አራት ብቻ ነው። ጋብርኤል ማጋለሽ እና ዊልያም ሳሊባ በተሰለፉበት ጨዋታ ላይ ኦልሞስት አመት ሊሞላው ትንሽ ቀን የቀረው ትንሽ ወር ነው የቀረው፣ ሁለት ወር ሶስት ወር ነው የቀረው። በነዚህ ጊዜያት ሁሉ የተቆጠረብን በኦፕን ፕሌ ይህ ማለት ካለ ኮርና፣ ካለ ፍሪኪክ፣ ፔናልቲ ከነዚህ ውጪ የተቆጠረብን ግብ አራት ብቻ ነው በኦፕን ፕሌ። በጨዋታው ተጫዋቾች ተጮተው ተቀባብለው፣ መስርተው ተጮተው ተቃራኒ ቡድን ማለት ነው፣ የተቆጠረብን ግብ አራት ብቻ ነው። እጅግ በጣም የሚያስገርም ቁጥራዊ መረጃ ነው። እንግዲህ ይህንን ቁጥራዊ መረጃ ለምን አነሳው ካላችሁ፣ አንደኛ ነገር ሚኬል አርቴታ አንድ ማስተካከል ነገር ያለበት ነገር አለ ብዬ አስባለሁ ምንድን ነው? እሱም በተለይም አሁን ላይ እየተሻሻለ ነው እንጂ አሁን ላይ እየተሻሻለ ነው እንጂ በዌስትሃም ጨዋታ፣ በዲካስትል ጨዋታ አሪፍ ነገር አሳየን እንጂ ከዛ በፊት በነበሩት ጨዋታ ከነ ማንቸስተር ሲቲ ጋር፣ ከነ ሊቨርፑል ጋር በነበሩት ጨዋታ ላይ ሚኬል ሜሪኖን፣ እንዲሁም ደግሞ ዴክላን ራይስን፣ ዙቢሜንዲን አንድ ላይ የሶስት ዲፌንሲቭ ሚድፊልድ ተጫዋቾችን አንድ ላይ ያሰለፈበት ዋነኛ ምክንያት በእነዚህ በሁለት ጨዋታዎች መከላከልን ፈልጎ ነው። ነገር ግን እኔ በግሌ ከዚህ በኋላ አርሰናል የተከላካይ ስፍራ ተጫዋች አያስፈልገውም። መሀል ላይ የሚጫወት ለመከላከል ብሎ መግባት የለበትም። በቃ ማሰለፍ የለበትም። ዙቢ ሜንዲ፣ ራይስ፣ ከዛ በኋላ ኦዴጋርድ ወይ ደግሞ ኤዜ ነው መሰለፍ ያለበት፣ ሚካኤል ሜሬ ነው። ሶስቱም ዲፌንሲ ሚልፊልድ ሆነው መጮት የለባቸውም ለመከላከል ብሎ ሚካኤል አርቴታ። ምክንያቱም ደግሞ ተከላካይ አለ፣ በቃ ጠንካራ ተከላካይ አለ። ተከላካይ ብቻ አይደለም ዊሊያም ሳሊባና ጋብሪኤል ብቻ አይደለም። በረኛውን ብንመለከት ዴቪድ ራያ በጣም ድንቅ የሆነ ጊዜ ነው እያሳለፈ የሚገኘው። በዚህ ውድድር ዘመን ክሊንሽቱ እጅግ በጣም በርካታ ነው። ከተቆጠረበት በርካታ ጊዜ ተቆጥሯል። እንግዲህ እንደምታቁት አንዳንድ እያለፈ እያለፈ አንዳንድ ነው እየተቆጠረበት ያለው ብዙ ክሊንሽት ነው እያስመዘገበ የሚገኘው። ስለዚህም አሁን ላይ ሚካኤል አርቴታ ተከላካይ ባይኖረው፣ ጋብርኤል ማጋሌስ ባይኖረው፣ ዊሊያም ሳሊቫ ባይኖረው፣ ተቀያሪ ወንበር ላይ እንደነ ሂንካፔ፣ ሞስኬራ በረኛው ዴቪድ ራያ ባይኖረው ይከላከል እንረዳዋለን። ነገር ግን በጭራሽ ማልረዳው ነገር እንደነ ሳሊባ እንደነ ጋብሪኤል ማጋሌስ በቡድን ውስጥ እያለ ልትከላከል ለመከላከል ብለን በጭራሽ ልትገባ አይገባም። በቃ ልትፈራ አይገባም። ገባችኋል? ለዛም ከዚህ በኋላ ሚካኤል ሜሬኖ በዘጠኝ ቁጥር ቦታ ላይ ከተሰለፈ ነው እንጂ በአማካኝ ስፍራ ተጫዋች ማየት አንፈልግም እኛ የአርሰናል ደጋፊዎች። እንግዲህ የሚያስገርም ቁጥራዊ መረጃ ነው። ይህን ቁጥራዊ መረጃ ራሱ ተመልክቶ ለምን ሚካኤል አርቴታ እንደሚፈራ ና ለምን ሚካኤል ሜሬኖን እንደሚያሰልፈው በተለይም ሶስት የዲፌንስ ሚልፊልድ እንደሚያሰልፍ ለመከላከል ብሎ እንደሚገባ እግራ አይገባኛል። ምክንያቱም ደግሞ ጎልን እንደማይቆጠርብን በዚህ እንኳን ማሳያ ነው። ጋብርኤል ማጋሌስ ና ዊሊያም ሳሊባ አሉ። አራት ጨዋታ ነው በክፍት የተቆጠረበ በዚህ አመት በ2025 ማለት ነው። ይህ የሚያሳየው ደግሞ ምን ያህል ጠንካራ መከላከል ብቃት እንዳለ ነው። ስለዚህም ቢጎዱና ሌላ ሌላ ነገር ቢሆን እንረዳዋለን። ነገር ግን እስካልተጎዱ አያደርጎና እስካልተጎዱ ወይም ደግሞ በቅጣት ወይ በሆነ ነገር ብቻ እንትን ካላሉ በስተቀር በጭራሽ ልናይ አንፈልግም። ሶስት ዲፌንስ የሚል ፊለር ከዚህ በኋላ ሚኬል አርቴታ አያሳየንም የሚል ተስፋ አለን። ቀጣዩ መረጃዎችን ደግሞ የማንቸስተር ዩናይትድ ወጣት ተጫዋች ጄጄ ገብርኤልን ለማስፈረም አርሰናል ከፍተኛ ፍላጎት እንዳለው ሜል ስፖርት እያስነበበን ይገኛል። የአስራ አምስት ዓመቱ የማንቸስተር ዩናይትድ ኮከብ ወጣት ተጫዋች ጄጄ ገብርኤል ወደ አርሰናል ሊሄድ ይችላል የሚል ወሬ ከአርሰናል ዘንድ እየተሰማ ይገኛል። ከአርሰናል ቅርብ የተባለው የመረጃ ምንጮች እየተሰማ ይገኛል። ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች በቀላሉ ሊለቅ እንደማይችል ሜል ስፖርትም አያይዞ እየዘገበ ይገኛል። ትንሹ ሜሲ በሚል ቅጽል ስም ነው የሚጠራው ይህ ወጣት ድንቅ የአስራ አምስት ዓመት ወጣት ተጫዋች ቀያይ ሰይጣኖቹ ማንቸስተር ዩናይትዶች እንግዲህ ማንኛውንም ነገር ለማድረግ እሱን ለማቆየት ይሰራሉ፣ ማንኛውንም ነገር ያደርጋሉ የሚልንም መረጃን ነው ይዞ መውጣት የቻለው ሜሪ ስፖርት እንግዲህ። ጄጄ ገብርኤል በዚህኛው የውድድር ዘመን ያስመዘገባቸውን ቁጥራዊ መረጃ ብንመለከት ስድስት ጨዋታን መጮት ችሏል፣ ለዩናይትድ አንደር ቡድን ማለት ነው። እንዲሁም ደግሞ ሰባት ግብን አስቆጥረው አንድ የተመቻቸ ኳስ ወይም ደግሞ አሲስትን ማድረግ ችሏል። እንዲሁም ደግሞ የተጫወተበትን ደቂቃ ስንመለከት አምስት መቶ ሀያ ሁለት ደቂቃዎችን ተሰልፎ መጮህ ትችሏል። እሱ በጣም የሚያስገርምና ልዩ ባለተሰጦ ነው ብዬ አስባለሁ። በተለይም አንዳንድ ሃይላይቶችን በምመለከትበት ሰዓት ላይ እጅግ በጣም የሚያስገርም ተጫዋች እንደሆነ መመልከች እያለው ነገር ግን በቀላሉ የሚለቁት አይመስለኝም ማንቸስተር ዩናይትዶች። ቀጣዩ መረጃችን ደግሞ የቀድሞ አርሰናል ተጫዋች ፓትሪክ ቬራ አስተያየቱን መስጠት ይችላል። አሁን ላይ እጅግ በጣም ጠንካራውን አርሰናል እየተመለከትኩ ይገኛለሁ። አሁን ላይ ከማንኛውም ቡድን ጋር መጫወት መፋለም የሚችል ቡድን ተሰርቷል። በነሱ ላይ እጅግ በጣም መተማመን አለኝ። አርሰናል አሁን ላይ የዋንጫ ቡድን ነው ብዬ አስባለሁ። ከማንኛውም ቡድን ጋር ቢጫወት የማሸነፍ አቅም አለው። የተጫዋቾቹ ጥራት እንዲሁም ደግሞ የአሰልጣኙ ጥራት እጅግ በጣም ላቅ ወዳለ ደረጃ ደርሷል። እጅግ በጣም የሚያስገርም ቲም ተሰርቷል። አሁን ላይ አርሰናል ዋንጫን ማሸነፍ አለበት። ጊዜው አሁን ነው የሚለ አስተያየትን መስጠት ትችሏል፣ የቀድሞ የአርሰናል ተጫዋች ፓትሪክ ቬራ። ቀጣዩና የመጨረሻ መረጃችን የሚሆነው ደግሞ ከናን ይርሊዝን ይመለከታል። ከናን ይርሊዝን ለማስፈረም ከአርሰናል ዘንድ ከፍተኛ የሆነ ፍላጎት እንዳለ ቲምቶክ እያስነበበን ይገኛል። እንግዲህ መድፈኞቹ የ20 ዓመቱን ኮከብ ተጫዋች ከጁቬንቱስ ለማስፈረም 50 ሚሊዮን ዩሮ እና ጋብሪኤል ጄሱስን ለመስጠት ፍቃደኞች ናቸውም የሚለንም መረጃ ነው ይዞ መውጣት የቻለው ታማኝ የመረጃ ምንጭ የተባለው ቲምቶክ ማለት ነው። ከናን ይድሊዝ በዚህኛው ውድድር ዘመን እጅግ በጣም በርካታ ግቦችን እያስቆጠረ እጅግ በጣም በርካታ አሲስቶችን እያደረገ የሚገኝ ለቱርክ ብሔራዊ ቡድንም እንዲሁም ደግሞ ለጁቬንቱስም ጠቀሜታን እየሰጠ ያለ ተጫዋች እንደሆነ ይታወቃል። በክንፍ መስመር በኩል መጪት ይችላል ቁጥር ቦታ ላይ መጫወት ይችላል። በ19ኛ ቁጥር ቦታ ላይ መጫወት ይችላል። እጅግ በጣም ምርጥ የተባለ ተጫዋች ነው። አርሰናል ደግሞ 50 ሚሊዮን ዩሮ ለመክፈል እና ጋብርኤል ጄሱስንም በጭማሪነት ለመስጠት ፈቃደኞች ናቸው የሚልን መረጃ እየወጣ ይገኛል። ዝውውሩ እንግዲህ አሁን ላይ አርሊ ስቴጅ ላይ ነው የሚገኘው ገና አዲስ ደረጃዎች ላይ ነው የሚገኘው። ነገር ግን በቀጣይ ሊያደግ እንደሚችል መረጃዎች እየጠቆሙ ይገኛሉ። በክረምቱ የዝውውር መስኮት ቼልሲ ውስጥ ጥያቄ ያቀርበው ነበር ለጁቬንቱስ ነገር ግን ውርቅ ነበር የተደረገባቸው። አሁን ላይ እንግዲህ ለአርሰናሎች ለጁቬንቱስ ጥያቄን ያቀርባሉ ተብሎ ይጠበቃል። በጥሩ የዝውውር መስኮት አሊያም ደግሞ በሚመጣው ዓመት የክረምቱ የዝውውር መስኮት አርሰናሎች ይህንን ተጫዋች ለማስፈረም ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። ተጫዋቹ በተለይም ጫና ሊያደርግ ይችላል በጁቬንቱስ ላይ ምክንያቱም ደግሞ አሁን ላይ አርሰናል ቶፕ የተባለ ቡድን እንደመሆ የሆኑ መጠን የተጫዋቾችን ቀልብ የመግዛት አቅም አለው አሁን ላይ ። ስለዚህም ይህንን ተጫዋች የሚያስፈርሙበት እድል እጅግ በጣም ሰፊ ነው። ቼልሲም ቢተባለና አርሰናል እምቢ ይባላል ማለት አይደለም። አንደኛ ነገር ሚኬል አርቴታ እንዳነገርኳችሁ ማርቲን ዙቢሜንዲ የዓለም ትልቁን ቲም ሪያል ማድሪድን ትቶ ሊቨርፑልን የአምና ሻምፒዮንን ሊቨርፑልን ትቶ የመጣበት ዋነኛ ምክንያት ያው እንደነገርኳችሁ እሱም እንዳለው በአስተያየቱ መሰረት ሚኬል አርቴታ ደውሎ ነግሮኝ ነው። የፕሮጀክቱንም እንዲሁም የተለያዩ ነገሮችን አስረዳኝ። እኔም ደግሞ በጭራሽ እምቢ ልንል አልችልም፣ ምክንያቱም ደግሞ በሚገባ አሳምኖኝ ነበር የሚልን አስተያየት እንደሰጠ የፕሮግራም መጀመሪያ ላይ እንግዲህ ነግሪያችሁ ነበረ። ስለዚህም አሁን ላይ ሚኬል አርቴታ እምቢ የሚባል አይነት አሰልጣኝ አይደለም፣ አርሰናልም እምቢ የሚባል አይነት ቡድን አይደለም። ስለዚህም ከናን ይድሊዝን የማሳመን ስራ ከተሰራ ብዙ ይከብዳል ተብ አይጠበቅም ። ሁለተኛ ደግሞ ጋብርኤል ጄሱስንም ይሰጣቸዋል ጁቬንትሶች። ሁለተኛ ደግሞ ሀምሳ ሚሊዮን ዩሮ ትንሽ አይደለም፣ ትልቅ የተባለ ገንዘብ ነው። ስለዚህም ይህንን ገንዘብ እንቢ ላሉ ጋብርኤል ጄሱስን ዲሬክት ያደርጋሉ ተብሎ አይጠበቅም። ለዛሬ ያዝላችሁ መረጃ ይሄን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክና ሰብስክራይብ ስለምታደርጉ እጅ ጋር ገና አመሰግናለን። ባይ ባይ።